በስም አብ ወወልድ መንፈስ ቅዱስ አህዱ አምላክ። የሉቃስ ወንጌል ምዕራፍ 17። ጌታችን ኢየሱስም ለደቀ መዛሙርቱ እንዲህ አላቸው፦ መሰናክል ግድ ይመጣል። ነገር ግን መሰናክልን ለሚያመጣት ሰው ወዮለት። ከእነዚህ ከታናናሾቹ አንዱን ከሚያሰናክል ይልቅ አህያ የሚፈጭበት የወፍጮ ድንጋይ በአንገቱ ታስሮ ወደ ጥልቅ ባሕር ቢሰጥም በተሻለው ነበር። ለራሳችሁ ተጠንቀቁ። ወንድምህ አንተን ቢበድል ብቻህን ምከረው። ቢጸጸት ግን ይቅር በለው። በየቀኑ ሰባት ጊዜ ቢበድልም ሰባት ጊዜ ከተጸጸተ ይቅር በለው። ሐዋርያትም ጌታን እምነትን ጨምረልን አሉት። ጌታችን ኢየሱስም እንዲህ አላቸው፣ የሰናፍጭ ቅንጣት ታህል እምነት ብትኖራችሁ፣ ይችን ሾላ ከስርሽ ተነቅለሽ በባሕር ውስጥ ተተከይ ብትሏት ትታዘዝላችኋለች። አራሽ ወይም ከብት ጠባቂ አገልጋይ ያለው ከእናንተ ማን ነው? ከርሻው ከእርሻው በተመለሰ ጊዜ ጌታውና፣ ፈጥነው ወደዚህ ውጣና ከኔ ጋር በማድ ተቀመጥ ይለዋልን? ራቴን አዘጋጅልኝ እስክበላና እስክጠጣ ድረስም ታጥቀህ አሳልፍልኝ፣ ከዚህም በኋላ አንተ ብላ ጠጣ የሚለው የለምን? እንግዲህ ጌታው ያዘዘውን ስራውን ቢሰራ ለዚያ አገልጋይ ምስጋና አለውን? እንዲሁ እናንተ የሚያዘዝኳችሁን ሁሉ አድርጋችሁ፣ እኛ ስራ ፈቶች አገልጋዮች ነን፣ ለመስራትም የሚገባንን ሰራን በሉ። ከዚህ በኋላ ወደ ኢየሩሳሌም ሲሄድ በሰማርያና በገሊላ መካከል አለፈ። ወደ አንዲት መንደርም ሲገባ ለምጽ የያዛቸው አስር ሰዎች ተቀበሉትና ራቅ ብለው ቆሙ። ድምፃቸውንም ከፍ አድርገው ጌታ ኢየሱስ ሆይ እዘንልን አሉ። ባያቸውም ጊዜ ወደ ካይን ሂዱና ራሳቸውን አስመርምሩ አላቸው። ሲሄዱም ነጹ። ከእነርሱም አንዱ እንደ ነጻ ባየ ጊዜ በታላቅ ቃል እያመሰገነ ተመለሰ። በግንባሩም ወድቆ ከጌታችን ከኢየሱስ እግር በታች ሰገደና አመሰገነው። ሰውየውም ሳምራዊ ነበር። ጌታችን ኢየሱስም መልሶ እንዲህ አለው፦ የነጹ አስር አልነበሩምን? እንግዲህ ዘጠኙ የት አሉ? ወገኑ ሌላ ከሆነ ከዚህ ሰው በቀር ለእነዚያ ተመልሶ እግዚአብሔርን ማመስገን ተሳናቸውን? እርሱንም ተነስና ሂድ፣ እምነታ አዳነችህ አለው። ፈሪሳውያንም የእግዚአብሔር መንግሥት መቼ ትመጣለች ብለው ጠየቁት። እርሱም መልሶ እንዲህ አላቸው፦ የእግዚአብሔር መንግሥት በመጠባበቅ አትመጣም። እነኋት በዚህ ናት ወይም እነኋት በዚያ ናት፣ አይሏትም። የእግዚአብሔር መንግሥትስ እነኋት በመካከላችሁ ናት። ደቀ መዛሙርቱንም እንዲህ አላቸው ከሰው ልጆች ቀኖች አንዲቱን ታዩ ዘንድ የምትመኙበት ወራት ይመጣል፣ ነገር ግን አታዩዋትም። እነሆ በዚህ ነው ወይም እነሆ በዚያ ነው ቢሏችሁ፣ አትወጡ አትከተሏቸውም። መብረቅ ብልጭ ብሎ ከሰማይ ዳርቻ እስከ ሰማይ ዳርቻ እንደሚያበራ የሰው ልጅ አመጣጡ እንዲሁ ነውና፣ ነገር ግን ከዚህ ሁሉ አስቀድሞ ብዙ መከራን ይቀበላል። ይህች ትውልድም ትንቀዋለች ተፈታተነዋለችም። በኖኅ ዘመን እንደሆነው የሰው ልጅ በሚመጣበት ጊዜ እንዲሁ ይሆናል። ኖኅ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ ነበረ። የጥፋት ውሃን መጥቶ ሁሉን አንድ አድርጎ አጠፋ። በሎጥ ዘመንም ሲበሉና ሲጠጡ ቤት ሲሰሩና ተክል ሲተክሉ ሲሸጡና ሲገዙ ነበር። ሎጥ ከሰዶም በወጣበት ቀን ግን ከሰማይ እሳትና ዲን ዘነመ፣ ሁሉንም አጠፋ። የሰው ልጅም በሚመጣበት ቀን እንዲሁ ይሆናል። አይታወቅምም። ያን ጊዜም በሰገነት ላይ ያለ ገንዘቡን በምድር ቤት የሆነበት ሰው ለመውሰድ አይውረድ፣ በዱር ያለም ወደኋላው አይመለስ። የሎጥን ሚስት አስቧት። ነፍሱን ሊያድናት የሚወድ ይጣላት፣ ስለ እኔ ነፍሱን የሚጠላትም ያድናታል። እላችኋለሁ፣ ሁለት ሰዎች በአንድ አልጋ ይተኛሉ፣ አንዱን ይወስዳሉ፣ ሁለተኛውንም ይተዋሉ። ሁለት ሴቶችም በአንድ ወፍጮ ይፈጫሉ፣ አንዲቱን ይወስዳሉ፣ ሁለተኛ የቱንም ይተዋሉ። ሁለት ሰዎች በአንድ እርሻ ላይ ይኖራሉ፣ አንዱን ይወስዳሉ ሁለተኛውንም ይተዋሉ። እነርሱም መልሰው አቤቱ ወዴት ነው አሉት። እርሱም ገደላ ባለበት አሞሮች በዛ ይሰበሰባሉ አላቸው። ምዕራፍ 18 ዘወትር እንዲጸልዩ እንዳይሰለችም በምሳሌ ነገራቸው። እንዲህም አላቸው። በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበር። በዛችም ከተማ አንዲት መበለት ነበረች። ዕለት ዕለትም ወደ እርሱ እየመጣች ከባላ ጋር ያፈረድልኝ ስለው ነበር። እንዲ ብሎም አዘገያት። ከዚህም በኋላ በልቡ አስቦ እንዲህ አለ፣ ምንም እግዚአብሔርም ባልፈራ ሰውንም ባላፍር፣ ይህች ሴት እንዳትዘበዝበኝ ዘወትርም እየመጣችን እንዳታታክተኝ ይፈርድላት አለው። ጌታችንም እንዲህ አላቸው፣ አመፀኛው ዳኛ ያለውን ስሙ። እንግዲህ እግዚአብሔር በማልትና በሌሊት ወደ እርሱ ለሚጮ ሁለ ወዳጆቹ አይፈርድምን ወይስ ቸል ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር ላይ እምነትን ያገኝ ይሆን? ራሳቸውን ለሚያመጻድቁና ባልንጀራቸውን ለሚንቁ እንዲህ ብሎ መለሰላቸው። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ ወጡ። አንዱ ፈሪሳዊ፣ ሁለተኛውም ቀራጭ ነበር። ፈሪሳዊውም ቆመና እንዲህ ብሎ ጸልየ አቤቱ እንደ ሌሎች ሰዎች እንደ ቀማኞችና እንደ አመፀኞች፣ እንደ አመንዝሮችም ወይም እንደዚህ ቀራጭ አላደረከኝ አመሰግናለሁ እኔ በየሳምንቱ ሁለት ቀን እጾም፣ አለው ከማገኘውም ሁሉ ከአሥር አንድ እሰጣለሁ። ቀራጩ ግን ራቅ ብሎ ቆመ፣ ዓይኖቹንም ወደ ላይ ወደ ሰማይ ሊያነሳ አልወደደም። ደረቱንም እየመታ አቤቱ እኔን ኃጢአተኛውን ይቅር በለኝ አለ። እላችኋለሁ፣ ከዚያ ይልቅ ይህ ጻድቅ ሆኖ ወደ ቤቱ ተመለሰ። ራሱን ከፍ ከፍ የሚያደርግ ሁሉ ይዋረዳልና፣ ራሱንም የሚያዋርድ ይከብራልና። ይባረካቸውም ዘንድ ሕፃናትን ወደ እርሱ አመጧቸው። ደቀ መዛሙርቱም አይተው ገሰጿቸው። ጌታችን ኢየሱስም ጠራቸው፣ እንዲህም አላቸው፦ ሕፃናትን ወደ እኔ ይመጡ ዘንድ ተዋቸው አትከልክሏቸውም፤ የእግዚአብሔር መንግሥት እንደነዚህ ላሉት ናትና። እውነት እላችኋለሁ የእግዚአብሔርን መንግሥት እንደ ሕፃናት ያልተቀበላት አይገባባትም። አንድ አለቃም ቸር መምህር ምን ሥራ ሰርቼ የዘላለም ሕይወትን ወርሳለሁ አለው። ጌታችን ኢየሱስም እንዲህ አለው፦ ለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም ተዛዛቱን አንተ ራስህ ታውቃለህ። አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር አባትህንና እናትህንም አክብር። እርሱም ይህን ሁሉ ከልጅነቴ ጀምሬ እስከ ዛሬ ጠብቄያለሁ አለው። ጌታችን ኢየሱስም ይህን ሰምቶ እንዲህ አለው፣ አንዲት ቀርታሃለች። ሂድና ያለህን ሁሉ ሽተህ ለነዳያን ሰጥ፣ በሰማይም መዝገብ ታገኛለህ፣ መተህም ተከተለኝ። እርሱ ግን ይህን ሰምቶ በጣም አዘነ፣ እርሱ እጅግ ባለጸጋ ነበርና። ጌታችን ኢየሱስም እጅግ ሲያዝን አይቶ እንዲህ አለ ገንዘብ ላላቸው ሰዎች ወደ እግዚአብሔር መንግሥት መግባት እንዴት ጭንቅ ነው! ባለጸጋ ወደ እግዚአብሔር መንግሥት ከሚገባ ይልቅ ግመል በመርፌ ቀዳዳ ሊያልፍ ይቀላል። የሰሙትም እንግዲህ ማን ሊድን ይችላል? አሉ። እርሱ ግን በሰው ዘንድ የማይቻለው በእግዚአብሔር ዘንድ ይቻላል አላቸው። ጴጥሮስም እነሆ እኛ ሁሉን ትተን ተከትለናሃል እንግዲህ ምን ምን እናገኛለን? አለው። እርሱም እንዲህ አላቸው፣ እውነት እላችኋለሁ ቤቱንና ዘመዶቹን ወንድሞቹንና ሚስቱን ልጆቹንም ስለ እግዚአብሔር መንግሥት የሚተው በዚህ ዓለም መቶ ጥፋ ጋር በሚመጣውም ዓለም የዘላለም ሕይወትን የማይቀበል ማንም የለም። ዐሥራ ሁለቱንም ወሰዳቸው እንዲህም አላቸው፣ እነሆ ወደ ኢየሩሳሌም እንወጣለን። በነቢያትም የተጻፈው ሁሉ በሰው ልጅ ላይ ይፈጸማል። ለአሕዛብ አሳልፈው ይሰጡታል፣ ይዘብቱበታልም፣ ይሰድቡታልም፣ ይተፉበታልም፣ ይገርፉታል፣ ይገድሉታልም። በሦስተኛ የቱም ቀን ይነሳል። እነርሱ ግን ከተናገራቸው ያስተዋሉት የለም። ይህ ነገር ከነርሱ የተሰወረ ነበርና የተናገረውንም አያውቁም ነበርና። ከዚህም በኋላ ኢያሪኮ በደረሱ ጊዜ አንድ እውር በጎዳና ተቀምጦ ይለምን ነበር። የሚያልፈውንም ሰው ድምፅ ሰምቶ ይህ የምሰማው ምንድን ነው አለ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው ነገሩት። ድምፁንም ከፍ አድርጎ የዳዊት ልጅ ኢየሱስ ሆይ ማረኝ አለ። የሚመሩትም ዝም እንዲል ገሠጹት። እርሱ ግን በጣም ጮሆ የዳዊት ልጅ ሆይ ማረኝ አለ። ጌታችን ኢየሱስም ቆመና ወደ እርሱ እንዲያመጡት አዘዘ። ወደ እርሱም በደረሰ ጊዜ ምን ላድርግልህ ትወዳለህ? ምን ላድርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ ዓይኖች እንዲያዩ ነው አለው። ጌታችን ኢየሱስም እይ እምነታ አዳነች አለው። በዚያን ጊዜም አየ፣ እግዚአብሔርንም አመሰገነ። ተከትለውም ሕዝቡን ሁሉ አይተው እግዚአብሔርን አመሰገኑት። ምዕራፍ 19 ጌታችን ኢየሱስም ወደ ያሪኮ ገብቶ በዚያ ያልፍ ነበር። እነሆ የቀራጮች አለቃ ስሙ ዘኬዎስ ዘኬዎስ የተባለ አንድ ሰው ነበረ፣ እርሱም ባለጸጋ ነበር። ጌታችን ኢየሱስንም ያየው ዘንድ ማን እንደሆነ የሚያውቅ ዘንድ ይሻ ነበር። የሰው ብዛትም ይከለክለው ነበር፣ ቁመቱ አጭር ነበርና። ወደፊትም ሮጠ፣ ያየው ዘንድን በሾላ ላይ ወጣ፣ በዚያች መንገድ ያልፍ ዘንድ አለውና ጌታችን ኢየሱስም ወደዚያ በደረሰ ጊዜ አሻቅቦ አየውና፣ ዘኬዎስ ሆይ ፈጥነው ውረድ፣ ዛሬ በቤትህ እውል ዘንድ አለኝና አለው። ፈጥኖም ወረደ፣ ደስ እያለውም ወደ ቤቱ ይዞት ገባ። ሁሉም አይተው ወደ ኃጢአተኛ ሰው ቤት ሊውል ገባ ብለው አንጎራጎሩ። ዘኬዎስም ቆመና ጌታችንን እንዲህ አለው፣ ጌታዬ ሆይ አሁን የገንዘቤን እኩሌታ ለነዳያን እንሰጣለሁ፣ የበደልኩትም ቢኖር ስለ አንድ ፋንታ አራት እጥፍ ከፍላለሁ። ጌታችን ኢየሱስም እንዲህ አለው ዛሬ ለዚህ ቤት ሕይወት ሆነ። እርሱ የአብርሃም ልጅ ነውና የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷልና ይህንም ሲሰሙ ምሳሌ መስሎ ነገራቸው። ወደ ኢየሩሳሌም ቀርቦ ነበርና እርሱም እነርሱም የእግዚአብሔር መንግሥት ወዲያውኑ የምትገለጥ መስሏቸው ነበርና እንዲህም አለ። አንድ የከበረ ሰው መንግሥት ይዞ ሊመለስ ወደ ሩቅ አገር ሄደ። አሥሩን አገልጋዮችንም ጠርቶ አሥር ምናን ሰጣቸው። እንግዲህ እስክመለስ ድረስ ነግዱ አላቸው። የሀገሩ ሰዎች ግን ይጠሉት ነበርና ይህ በእኛ ላይ ሊነግስ አንሻም ብለው አከታትለው መልእክተኞችን ላኩ። ከዚህም በኋላ መንግስትን ይዞ በተመለሰ ጊዜ እንዳተረፉ ያውቅ ዘንድ ምናን የሰጣቸውን ብላቴኖቹን እንዲያመጧቸው አዘዘ። አንደኛውም መጥቶ አቤቱ፣ ምናን አስር ነበር፣ እነ አስር ምናን አትርፌአለሁ አለው። ጌታውም መልካም፣ አንተ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ላይ ሾሜሃለሁ፣ በአስሩ ከተሞች ላይ ተሾም አለው። ሁለተኛውም መጥቶ አቤቱ ምናነህ አምስት ነበር አምስት አትረፍ ያለው አለው። እርሱንም፣ አንተም በአምስት ከተሞች ተሾም አለው። ሶስተኛውም መጥቶ እንዲህ አለው፣ አቤቱ በእኔ ዘንድ የነበረችው ምናነህ እነኋት፣ በጨርቅ ጠቅልያ ኑሪያት ነበር። አንተ ያላኖርኸውን የምትወስድ ያልዘራኸውን የምታጭድ ያልበተንኸውንም የምትሰበስብ ጨካኝ ሰው እንደሆንክ ስለማውቅህ ፈርቼ ያለሁና ጌታውም እንዲህ አለው፣ አንተ ክፉ ሰነፍ አገልጋይ እኔ ያስቀመጥኩትን የምወስድ ያልዘራሁትን የማጭድ ያልበተንሁትንም የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? እንደ ቃልህ ፈርድ ብሃለሁ። ለምን ገንዘቤን ወደ ልዋጮች አላስገባህም? እኔም መጥቸ ከትርፉ ጋር በወሰድሁት ነበር። ከዚያ የቆሙትንም ይህን ምናን ከእርሱ ተቀብላችሁ አስር ምናን ላለው ስጡት አላቸው። እነርሱም አቤቱ አስር ምናን ያለው አይደለምን? አሉት። እርሱም እንዲህ አላቸው፣ ላለው ሁሉ ይሰጡታል ይጨምሩለታለም የሌለውን ግን ያን ያለውንም ቢሆን ይወስዱበታል። ነገር ግን እነዚያን ልነግሥባቸው ያልወደዱትን ጠላቶቼን ወደዚህ አምጡና በፊቴ ውጓቸው። ይህንም ተናግሮ ወደፊት ሄደ፣ ወደ ኢየሩሳሌምም ወጣ። ደብረ ዘይት ወደሚባል ተራራ አጠገብ ወዳሉት ወደ ቤተ ፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፦ በፊታችሁ ወዳለችው መንደር ሂዱ፣ ገብታችሁም ሰው ያልተቀመጠበት የታሰረው ርንጫ ታገኛላችሁ ፈታችሁም አምጡልኝ። ለምን ትፈቱታላችሁ የሚላችሁ ቢኖር ጌታው ይሸዋል በሉት። የተላኩትም ሄደው እንዳላቸው አገኙ እንዳላቸው አገኙ። ውርንጫውንም ሲፈቱ ባለቤቶቹ ውርንጫውን ለምን ትፈቱታላችሁ አላችሁ አሏቸው። እነርሱም ጌታው ይሸዋል አሉ። ይዘውም ወደ ጌታችን ኢየሱስ ወሰዱት። በውርንጫው ላይም ልብሳቸውን ጭነው ጌታችን ኢየሱስን በዚያ ላይ አስቀመጡት። ሲሄዱም በመንገድ ልብሳቸውን አነጠፉ። ወደ ደብረ ዘይት አቀበት መውረጃን በደረሱ ጊዜ ደቀ መዛሙርቱ በሙሉ ስላዩት ኃይል ሁሉ ደስ ይላቸውና እግዚአብሔርን በታላቅ ቃል ያመሰግኑት ዘንድ ጀመሩ። እንዲህ እያሉ በእግዚአብሔር ስም የሚመጣ ቡሩክ ነው፣ የእስራኤል ንጉሥ ቡሩክ ነው። ሰላም በምድር ባርያምም ክብር ይሁን። ከፈሪሳውያንም በሕዝቡ መካከል መምህር ሆይ ደቀ መዛሙርትን ገሰጻቸው ያሉት ነበሩ። እርሱም መልሶ እንዲህ አላቸው፣ እነዚህ ዝም ቢሉ እኔ ድንጋዮች ይጮሃሉ። በደረሰ ጊዜም ከተማይቱን አይቶ አለቀሰላት፣ እንዲህም አላት አንቺስ ብታወቂ ሰላምሽ ዛሬ ነበረ። ከእንግዲህ ወዲህ ግን ካይኖችሽ ተሰወረ። ጠላቶችሽ አንቺን የሚከቡበት ቀን ይመጣል፣ ይከትሙብሻል፣ ያስጨንቁሻልም። በአራቱ ማያዘንም ከበው ይዙሻል፣ አንቺን ይጥሉሻል፣ ልጆችሽንም ከአንቺ ጋር ይጥሏቸዋል። ድንጋይንም በድንጋይ ላይ አይተውልሽም፣ የይቅርታሽን ዘመን አላወቅሽምና። ወደ ቤተ መቅደስም ገብቶ በዚያ የሚሸጡትንና የሚገዙትን ሁሉ አስወጣ፣ የለዋጮችንም መደርደሪያ፣ የርግብ ሻጮችንም ወንበር ገለበጠ። ቤቴ የጸሎት ቤት ይባላል የሚል ጽሑፍ አለ፣ እናንተ ግን የሌቦችና የቀማኞች ዋሻ አደረጋችሁት አላቸው። ዘወትርም በመቅደስ ያስተምር ነበር። የካህናት አለቆች፣ ጻፎችና የሕዝብ ታላላቆችም ሊገድሉት ይሹ ነበር፣ ነገር ግን የሚያደርጉትን አጡ። ሕዝቡ ሁሉ ትምህርቱን በመስማት ይመሰጡ ነበርና ምዕራፍ 20። ከዚህም በኋላ በአንድ ቀን ሕዝቡን በመቅደስ ሲያስተምራቸው ወንጌልንም ሲነግራቸው የካህናት አለቆች ጻፎችና ሽማግሌዎች ተነሱበት። ይህን በማን ሥልጣን ታደርጋለህ? ይህንስ እንድታደርግ ማን ፈቀደልህ? እስኪ ንገረን አሉት። እርሱም መልሶ እኔም አንዲት ነገር እንጠይቃችኋለሁ ንገሩኝ። የዮሐንስ ጥምቀት ከወዴት ናት? ከሰማይ ናትን ወይስ ከሰው አላቸው። እርስ በርሳቸውም እንዲህ ተባባሉ። ከሰማይ ነው ብንለው ለምን አላመናችሁትም ይለናል። ከሰው ነው ብንለውም ሕዝቡ ሁሉ በድንጋይ ይወግሩናል፣ ሁሉም ዮሐንስ ነቢይ እንደሆነ አምነውበታልና። ከወዴት እንደሆነች አናውቅም ብለው መለሱለት። ጌታችን ኢየሱስም እኔም ይህን በማን ሥልጣን እንደማደርግ አልነግራችሁም አላቸው። ለሕዝቡም ይህን ምሳሌ ይመስልላቸው ጀመር። እንዲህም አላቸው፣ አንድ ሰው ወይን ተከለ፣ መጭመቂያም አስቆፈረ፣ ግንብም ሠራለት፣ ለገባሮችም ሰጥቶ ወደ ሩቅ ሀገር ሄደ ሳይመለስም ዘገየ። የመከሩ ወራት በሆነ ጊዜም ወደ ገባሮቹ ከወይኑ ፍሬ ይልኩለት ዘንድ አገልጋዩን ላከ። ገባሮች ግን አገልጋዩን ደብድበው ባዶ እጁን ሰደዱት። ዳግመኛም ሌላውን አገልጋዩን ላከ። እርሱንም ደብድበው አዋርደው ባዶ እጁን ሰደዱት አሰደዱት ደግሞ ሦስተኛውን አገልጋዩን ላከ። እርሱንም አቁስለው ሰደዱት። የወይኑ ባለቤትም እንግዲህ ምን ላድርግ? ምናልባት እርሱን እንኳ አይተው ያፍሩ እንደሆነ የምወደውን ልጄን ልላክ ብሎ ላከው። ልላክ ብሎ ላከው። ገባሮቹን ባዩት ጊዜ ወራሹ ይህ ነው ኖ እንግደለውና ርስቱን እንውሰድ ብለው ተማከሩ። ከወይኑ ቦታም ወደ ውጭ አውጥተው ገደሉት። የወይኑ ባለቤት በመጣ ጊዜ እንግዲህ ምን ያደርጋቸዋል? ይመጣል፣ እነዚያንም ገባሮች ይገድላቸዋል፣ ወይኑንም ለሌሎች ገባሮች ይሰጣል። ቃሉንም ሰምተው አይሆንም እንዲህ አይደረግም አሉ። ጌታችን ኢየሱስም ተመለከተና፣ እንዲህ አላቸው፦ ግንበኞች የናቋት ድንጋይ እርሷ የማዕዘን ራስ ሆነች የሚለው ጽሑፍ ምንድን ነው? በዚያች ድንጋይ ላይ የወደቀ ሁሉ ይቀጠቀጣል፣ እርሷም የወደቀችበትን ታደቀዋለች። ያን ጊዜም የካህናት አለቆችና ጻፎች ሊይዙ ተወደዱ፣ ይህን ስለ እነርሱ እንደመሰለ አውቀዋልና፣ ነገር ግን ሕዝቡን ፈሯቸው። ከእነርሱም ተለይተው ከሄዱ በኋላ የሚጠባበቁትን አዘጋጁለት ባነጋገሩ የሚያስቱት ዘንድ ወደ መኳንንትና ወደ መሳፍንት ታሳልፈው ሊሰጡት ራሳቸውን የሚያመጻድቁ ሰላዮችን ወደ እርሱ ላኩ። እነርሱም እንዲህ ብሎ ጠየቁት፣ መምህር ሆይ አንተ እውነት እንደምትናገርና እንደምታስተምር፣ ፊታይተህም እንደማታዳላ፣ የእግዚአብሔርን መንገድ በቀጥታ እንደምታስተምር እናውቃለን። ለቄሳር ግብር መስጠት ይገባል ወይስ አይገባም? ተንኮላቸውን ማውቆ ለምን ትፈትኑኛላችሁ? ገንዘቡን አሳዩኝ አላቸው። አምጥተውም አሳዩት። መልኩ ጽሕፈቱ ውስጥ የማን ነው አላቸው። እነርሱም የቄሳር ነው ብለው መለሱለት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርንም ለእግዚአብሔር ስጡ አላቸው። በሕዝቡም ሁሉ ፊት ባነጋገሩ ማሳሳት ተሳናቸው። መልሱንም አድንቀው ዝም አሉ። ሙታን አይነሱም ከሚሉ ከሰዱቃውያንም አንዳንድ ሰዎች ወደ እርሱ መጡ። እነርሱም እንዲህ ብለው ጠየቁት መምህር ሆይ ሙሴ ወንድሙ ልጅ ሳይወልድ ሚስቱን ትቶ የሞተበት ሰው ቢኖር ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካ ሲል ጽፎለናል። እንግዲህ ከእኛ ዘንድ ሰባት ወንድማማቾች ነበሩ። ታላቁ ሚስት አግብቶ ልጅ ሳይወልድ ሞተ። እንደዚሁም ሁለተኛው አገባት፣ እርሱም ልጅ ሳይወልድ ሞተ። ሦስተኛውም አገባት፤ እንዲሁም ሰባቱ ሁሉ አገቧት፣ ልጅ ሳይወልዱም ሞቱ። ከሁሉም በኋላ ያቺ ሴት ሞተች። እንግዲህ ሙታን በሚነሱበት ጊዜ ከእነርሱ ለማንኛው ሚስት ትሆናለች ሰባቱ ሙሉ አግብተዋት ነበርና ጌታችን ኢየሱስም መልሶ እንዲህ አላቸው የዚህ ዓለም ልጆች ያገባሉ ይጋባሉ ይወልዳሉ ይዋለዳሉ ያን ዓለም በሙታን ትንሣኤ ሊወርሱ የሚገባቸው እነዚያ ግን አያገቡም አይጋቡም እንግዲህ ወዲህ ሞት የለባቸውም እንደ እግዚአብሔር መላእክት ናቸው እንጂ የትንሣኤ ልጆችም ስለሆኑ የእግዚአብሔር ልጆች ይሆናሉ ሙታን እንደሚነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ በቁጥቋጦ ዘንድ እንዳነጋገረው ሙሴ ተናግሯል። እንኪያስ የሕያዋን አምላክ እንጂ የሙታን አምላክ አይደለም፣ ሁሉም በእርሱ ዘንድ ሕያዋን ናቸውና። ከጻፎችም ወገን የሆኑ ሰዎች መምህር ሆይ መልካም ብለሃል ብለው መለሱ። ከዚያ ወዲህ ግን ሊጠይቀው የደፈረ ማንም የለም። እንዲህም አላቸው፣ ክርስቶስን እንዴት የዳዊት ልጅ ይሉታል? እርሱ ራሱ ዳዊት በመዝሙር መጽሐፍ ጌታ ጌታዬን በቀኝ ተቀመጥ ጠላቶችን ከእግርህ ጫማ በታች እስካደረጋቸው ድረስ ብሏል። እንግዲህ እርሱ ዳዊት ጌታዬ ያለው እንዴት ልጁ ይሆናል። ሕዝቡም ሲሰሙ ደቀ መዛሙርቱን እንዲህ አላቸው። ልብሳቸውን አንዘርፍፈው ወዲያ ወዲህ ማለትን ከሚሹ በገበያ እጅ መነሳትን እና በአደባባይ ፊት ለፊት በማዕድም ጊዜ በከበሬታ መቀመጫ መቀመጥን ከሚወዱ ጻፎች ተጠበቁ። የመበለቶችን ገንዘብ የሚበሉ ለምክንያት ጸሎትንም የሚያስረዝሙ እነዚህ ታላቅ ፍርድን ይቀበላሉ። ምዕራፍ 21 ይቀጥላል። ረድኤተ እግዚአብሔር አይለየን።